አያት አካባቢ የሚገኝ እጅግ ዘመናዊ የሆነ መቶ አምሳ ካሬ ላይ የተሰራ ጂ ፕላስቱ ቆንጆ ቤት ነው እየላችሁ የቀረብኩት። ከውስጡ ላይ ስምንት መኝታ ቤት አለው። አምስት መታጠባ ቤት አለው። ግቢ ሁለት መኪና ማቆም የሚችል ግቢ አለው። ለዚህ ዩቱብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አዳዲስ መረጃ በየቀኑ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል። ዋጋውን ማቅ የምትፈልጉ ካላችሁ መጨረሻ ላይ የሚነገራችሁ ይሆናል በትግስት ቪዲዮውን እንድትከታተሉት ጋብዛችኋለሁ ወደ ውስጥ ስንገባ እንግዲህ እንደምትመለከቱት ግቢ ሁለት መኪና ማቆም የሚችል ግቢ ያለው በስተግራ በኩል አንድ መኪና ያቆማል በስተቀኝ በኩል ደግሞ አንድ መኪና ያቆማል አጠቃላይ ሁለት መኪና ማቆም ይችላል ማለት ነው እዚህ ጋር እንደምትመለከቱት በረንዳ አለው። ወደ ውስጥ ስንገባ ደግሞ እንግዲህ ግራውንድ ላይ ሰፊ ሳሎን እናገኛለን። ሳሎኑ እዚህ ጋር እንደምትመለከቱት በቂ ብርሃን ያለው ሳሎን ነው። በጣም ሰፊ ነው። መቶ አምሳ ካሬ ላይ የተሰራ አይመስልም። ምክንያቱም ዲዛይኑ አሪፍ አድርጎ ነው የተጠቀመበት ቦታው ላይ ማለት ነው የራሱ ኦፕን ክችን አለው እዚህ ጋር እንደምትመለከቱት ቤቱ እንግዲህ በጣም ቆንጆ ቤት ነው መጀመሪያ ላይ እንግዲህ እንዳልኳችሁ ወደ ስምንት መኝታ ቤቶች አሉ ከሰራተኛ መኝታ ጋር ላይቲንግ ሲስተም አገጣጠሙ እንግዲህ እዚህ ጋር እንደምትመለከቱት በጣም አሪፍ አድርጎ ነው የሰሩት ኦፕን ክችኑ ነው እዚህ ጋር የምትመለከቱት የተጠቀሙት ማቴሪያል የፈርኒቸር እቃዎች አሪፍ ማቴሪያል ነው የተጠቀሙበት ቤቱ አዲስ ቤት ነው። ማንም አልኖረበትም። አያት ኮምፓውንድ ውስጥ ነው የሚገኘው። ወደዚህ ስንመጣ ደግሞ ወደ ጓሮ እንግዲህ ክሎዝድ ኪችን እናገኛለን። እዚህ ጋር የምትመለከቱት ክሎዝድ ኪችኑ ነው። ሳርቪሱ ላይ ነው የሚገኘው። በጣም ሰፊ ኪችን ነው። በዚህ በኩል ደግሞ የምናገኘው የሰራተኛ ክፍልና የውጭ መታጠባቤት እናገኛለን ማለት ነው። በጓሮ በኩል እዚህ ጋር የምትመለከቱት የሰራተኛ ክፍል ነው። በዚህ ደግሞ ወደ ውጭም መውጣት ይቻላል ማለት ነው። ወደ ግቢ ወደ ውጭ መውጣት የሚቻልበት መንገድ ነው። እዚህ ጋር የውጭ መታጠባቤት ነው፣ የሰራተኛ መታጠባቤት እዚህ ጋር እናገኛለን ማለት ነው። ሳሎኑም እንግዲህ ይህንን ይመስላል። በዚህ በኩል ደግሞ የምናገኘው የሳሎኑ መታጠቢያ ቤት እናገኛለን። እቃው አልተቀመጠለትም። እንግዲህ እቃው ያስቀምጣል ጨርሶ ነው የሚያሰረክበው ማለት ነው ሲሸጥ። ደረጃውም በጣም ሰፋሌ ደረጃ ነው፣ እዚህ ጋር የምትመለከቱት እንግዲህ፣ መወጣጫም ዲዛይኑ አሪፍ ዲዛይን አድርገው ነው እንግዲህ የሰሩት። በስተግራይ በኩል እንግዲህ የተለያዩ መኝታ ቤቶች እናገኛለን። ወደ አንደኛ ፍሎር ላይ ስንመጣ በስተቀኝ ደግሞ እንግዲህ ወደ አንደኛ ፍሎር ወደ ሁለተኛ ፍሎር ማወጣጫ ላይ ነው ያለ ነው። ቀጥታ ወደዚህ ስንመጣ ማስተር ቤድሩሙ ነው የምናገኘው። በጣም ሰፋ ላይ ማስተር ቤድሮም እናገኛለን ማለት ነው። በጣም ሰፊ ነው። የራሱ ማልበሻ ክፍል አለው። ውስጡ ላይ ደግሞ የራሱ መታጠቢያ ቤት አለው ማለት ነው። እዚህ ጋር የምትመለከቱት ደግሞ ባልከኒ ሰፋ ያለ ባልከኒ አለው ማለት ነው። ይሄኛው ማልበሻ ክፍሉ ነው ማለት ነው። በጣም ሰፊ ማልበሻ ክፍል አድርጎለት ነው የሰሩት። በውስጥ በኩል እንግዲህ መታጠቢያ ቤት እናገኛለን። የማስተር ቤድሩም ባዝሩ ማለት ነው። በጣም ሰፊ ነው እንግዲህ ገንዳ ማስቀመጥ ይቻላል ማለት ነው። የቁም ሻወር ማድረግ ይቻላል። እቃው አልተቀመጠለትም ሙሉ ለሙሉ እንግዲህ ጨርሶ ነው የሚያሰረክበው ማለት ነው። እዚህ ጋር ደግሞ አንደኛ መኝታ ቤት ነበረ። ቁልፍ ነው አጋጣሚ እቃ ስለነበረበት ነው። ኮሊደሩም እንግዲህ ሰፋ ሰፋ ያሉ ኮሊደር አለው ማለት ነው። በጣም ሰፊ ነው። እዚህ ጋር የልጆች መኝታ ቤት እናገኛለን ማለት ነው። ሶስተኛ መኝታ ቤት የልጆች መኝታ ቤት እናገኛለን። በጣም ሰፊ መኝታ ቤት ነው። የራሱ ቁምሳጥን አለው። መታጠቢያ ቤቱ ኮመን ነው ያደረጉለት። ይህንን ይመስላል እንግዲህ ስፋቱ። እዚ ጋር ደግሞ እንግዲህ ኮመን መታጠቢያ ቤት ነው። በጀርባ በኩል እንግዲህ ሰፋሌ ደረጃ እናገኛለን። ወደ አንደኛ መኝታ ቤት ማግባ አለው ማለት ነው። በዚህ በኩል እዚህ ጋር እንግዲህ አራተኛ መኝታ ቤት የምናገኝ ይሆናል። በጣም ሰፋሌ መኝታ ቤት ነው። የራሱ ቁምሳጥን ተገጥሞለታል። ሰፊ ነው። በጣም ሰፈሩ እንግዲህ አያት እጅግ የለማ ሰፈር ነው። ወደ ሁለተኛ ፍሎር ስንመጣ እንግዲህ መጀመሪያ ላይ የምናገኘው ሰፋ ያለ እንደ ሚኒ ሳሎን ነገር ማድረግም ይቻላል። እዚህ ጋር እንግዲህ ቡና አፍልቶ መጠቀም ይችላል። ሰፋ ያለ ነገር ነው። እንግዲህ እንደ መኝታ ቤት ማድረግ ይቻላል ማለት ነው። አምስተኛ መኝታ ቤት ነው እዚህ ጋር የምትመለከቱት። በጣም ሰፋፊ ናቸው መኝታ ቤቶቹ እንግዲህ እንደ መቶ አምሳ ካሬ ላይ የተሰራ ቤት አይመስልም አጠቃቀሙ። እንግዲህ ስድስተኛ መኝታ ቤት እዚህ ጋር እናገኛለን። ይሄኛውም እንግዲህ እንደምትመለከቱት በጣም ሰፊ ነው። ቁም ሳጥን የለውም ግን መግጠም ይቻላል ማለት ነው እዚህ ጋር የሚፈልግ ሰው ካለ ኮመን መታጠቢያ ቤት ነው እንግዲህ ለሁለተኛ ላይ ያለው መኝታ ቤቶች ኮመን አድርጎለት ነው የተጠቀሙበት። እዚህ ጋር ያው እንግዲህ እንዳልኳችሁ እቃው ተገዝተዋል ግን አልተቀመጠለትም ይገጥማል ማለት ነው ሙሉ ለሙሉ። ወደዚህ ስንመጣ ደግሞ በጀርባ በኩል እንግዲህ እንደ ቴራዝ ነገር አድርጎ ነው የተጠቀሚበት። በጣም ሰፋ ላይ ነገር ነው እዚህ ጋር እንደ ተራዝ አድርጎ የተጠቀሚበት፣ ለብርሃንም ተብሎ ነው እንግዲህ ሁለተኛ ላይ ያለው እንግዲህ ኮሊደሩም እንግዲህ እዚህ ጋር እንደምትመለከቱት ሰፊ ነው። በጣም እንግዲህ እዚህ ጋር አምፖሎቹ የተጠቀሙት ማቴሪያል አሪፍ ነገር ነው የተጠቀሙበት። ወደዚህ ስንመጣ እንግዲህ እንደ መኝታ ቤት መጠቀም ይቻላል ማለት ነው። እንግዲህ ይሄኛው ሰባተኛ መኝታ ቤቱ ነው። አጠቃላይ እንግዲህ ስምንት መኝታ ቤት አለው ብያቸዋለሁ። ከሰራተኛ ጋር ስምንት መኝታ ቤት አለው ማለት ነው። ይሄ ቤት በጣም ሰፋፊ ናቸው። ይሄኛውም በጣም ሰፊ ነው። እንግዲህ እዚህ ጋር መጨረሻ ላይ የምናገኘው መኝታ የዚህ ቤት ዋጋ እንግዲህ ሰላሳ አምስት ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርቦ መነጋገር መደራደር ይችላል ማለት ነው እንግዲህ ከታች በምታገኙ ስልክ ቁጥር ደውላችሁ ልታናገሩን ትችላላችሁ። ይሄኛው መጨረሻ ላይ የምታገኙት እንደ ሚኒ ሳሎን ነገር ነው የተጠቀሙበት። በጣም ቆንጆ ቤት ነው፣ አያት አካባቢ ነው የሚገኘው። ወሳኝ ገዢ ካለ እንግዲህ ደውላችሁ ይህንን ቤት መታችሁ ማየት ትችላላችሁ። መልካም ጊዜ ይሁንላችሁ።